ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምናላችሁ ሰላም እያለሁኝ፣ ዛሬ ደግሞ የምገኘው በመላሂ ሸላል እገኛለሁኝ። ዛሬ ሸላል በጅዳ እንዴት እንደሆነ አብረን የምናየው ይሆናል። እንግዲህ ይህን የመሰለ እንግዲህ እያሳየች እገኛለሁ። በጣም ደስ ይላል። ማሻአላ ተባረካላ አዩትዩት በጣም ነው የሚያምረው። በነገራችን ላይ ሸላል እንግዲህ ውሃ አለው። ይኸው ውሃው ራሱ አለው። በጣም ያምራል። ደባቡ ለራሱ ይሄን ይመስላል። መላሂ ሸላል እንግዲህ ደስ የሚል ቦታ ቦታዎች አሉት። እዚህ ጋር እንግዲህ እንትን አለ ማለት ነው፣ ሚጫወቱ አሉ ይህንን ጨዋታ እንግዲህ የምታዩት ከሆነ ይሄን ጨዋታ የሚጫወቱት ዩቲዩብ ዩቲ አሳያችኋለሁ በኋላ ላይ ማለት ነው። ግን ይሁት በጣም ነው የሚያምረው። እንግዲህ እዚያ ጋር ደግሞ ፏፏቴ አይታችሁት ከሆነ ፏፏቴ አለው። ፏፏቴ እንዴት አድርጌ ላቅርቤ ላሳያችሁት። ይሁታያችሁት የሚወርደውን ውሃ ኦፍ ይላል። በጣም ነው እንግዲህ የሚያምረው። ማሻላ ሸላል በጅዳ እንግዲህ ይህንን የሚመስል ነው። ኢት ማሻ አላህ በጣም ነው እንግዲህ ደስ የሚለው። በጣም ደስ ይላል። ላያችሁት ዋው ዋው ዋው ዋው ትላላችሁ። እንግዲህ ቆይት እያልኩኝ የተለያዩ ቦታዎችንም ማሳያችሁ ይሆናል ማለት ነው። እዚህ ጋር እንደ እንትኑ በጣም ደስ የሚሉ ቦታዎች አሉ። በነገራችን ላይ ሸላልን ካላወቃችሁት በጅዳ ባህሩ አጠገብ ይገኛል ማለት ነው። እንግዲህ ከዚህ ወደዚያ ያለው ባህሩ ነው፣ ባህሩ ነው። በዚህ ዋና መንገድ አለ ማለት ነው። ከዚያ ደግሞ ባህሩ ነው። እንደዚህ ማለት ነው። በጣም ያምራል። በጣም በጣም በጣም ያምራል። ያው ማሻአላ ተባረካል። ማሻአላ ተባረካል። እስቲ ታያችሁት እዚህ ይሄም ውሃ ነው። ውሃው የሚታያችሁ ይመስለኛል። እንግዲህ ይሸላል የማታውቁት ካላችሁ በጅዳ አገኛለሁ ዛሬ ማለት ነው መላህ ይሸላል። ማሻላ ይህን ይመስላል። በጣም ደስ የሚል ቦታ ነው ማሻአላ። እዚህ ጋር እንግዲህ ሰፊናዋ እየተንቀሳቀሰች ነው መጫወቻዋ በጣም ደስ የሚል ቦታ ነው። እንግዲህ እየተጫወቱ ነው። አያችሁት? እየተጫወቱ ነው። ማሻአላ ተባረካላ ቀስቀስ እያለ እንግዲህ ወደ ላይ የሚወጣ ይሆናል ማለት ነው። ወደ ላይ የሚወጣ ይሆናል። ጭሆታቸውም አለ እንግዲህ እንደምታዩት ነው። ይህ ታያቸኋቸው አለው። እንግዲህ ጩኸታቸው እንዳይረብሽ እዚህ ጋ ምናልባት ልሰናበት ችላለሁ። እንግዲህ ውድ የቻናሌ ቤተሰቦች በሚቀጥለው ቪዲዮ ደግሞ እስከምንገናኝ ደህና ሁኑልኝ እያልኩኝ ሰናበታችኋለሁ። ባይ ባይ።